ረሱል ላይ ሰለም በሐዲስ ላይ ምናሉ ጀነት ሙስሊም የሆነ ነፍስ እንጂ ሌላ አይገባበትም አሉ። ስለዚህ እንደዚህ አይነት ኮሌክቲቭ የሆነ ነገር ሙስሊም ጀነት ይገባል አዎ እውነት ነው። ግን ምን ይጠበቅበታል ከአንድ ሙስሊም ስለ ኢንዲቪጁዋል ከሆነ የምታወራኝ ኢንዲቪዥዋሉ ጽናት ይጠበቅበታል ዛሬ ማታ ብትሞት ማለት ኢፍ ነው ኮንዲሽናል ፓርቲክል ነው። ኢፍ ደግሞ ምንድን ነው ካውንተር ፋክቹዋል ኖሌጅ ነው ካውንተር ፋክቹዋል ኖሌጅ ደግሞ አላህ ብቻ ነው የሚያውቀው ኢፍ ተብሎ አይጠይቅም ራሱ ጥያቄው ማለት ነው አለበት ስለዚህ አሁን አንተ አላው ለምሳሌ አንተ ልክ ስለ ሙስሊም ሲናገር አንተ ራስህ ኢንዲቪጁዋሊ የት ሂድ የት ሂድ አታውቅም፣ እናቃለን። አሁን ስራህም ፍጹም አይደለም፣ እናቃለን። ስራ ፍጹም ነህ እናቃለን። ባላህ ምሕረት ነ ቅድም ስራ ስላልከኝ ማለት ነው እኮ። ስራ የሚያስፈልገው ጀነት ውስጥ ያለውን ደረጃ ለማግኘት ነው። ሪዋርድ ኢንድ ፓኒሽመንት እኮ ያለው እኮ ጀነት ውስጥ እኮ ምን አለ ጀነት ደረጃ አለው። ብድራት አለ። ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጊትና ትርሲት የሚባለው ነገር ጀነት ውስጥ አለ። ያንን ደረጃ ለማግኘት መልካም ስራ ያስፈልጋል። ስለዚህ ሙስሊም በሙሉ ይገባል በለኛ። ቆይ፣ አሁን ያጣራልኝ ነገር፣ ቅድም ሙስሊም በሙሉ ይገባል ወይ ስልህ ይገባል። ሌላ ክራይቴሪያ መጣህ። አዎ ይገባል፣ አዎ ይገባል፣ ሙሉን ይገባል። ሙሉ ሙስሊም የሆነ ነፍስ ጀነት ይገባል። ኦኬ። ስለዚህ ምንም ነገር ቢያደርግ ሙስሊም ሆነ ይገባል ማለት ነው። አይ ቅጣት ይቀጣል ለሰራው ስራ፣ ከዛ ቅጣቱን ሲጨርስ ወደ ጀነት ይገባል። ለምሳሌ አሁን ለምሳሌ አሁን አንድ ሰው ኤግዛምፕል። ኦኬ፣ ስለዚህ አሁን የሰው ልጅ ቆይ፣ ይቅርታ፣ ይቅርታ፣ የሰው ልጅ ፐርፌክት ስለሌለ ፐርፌክት ስለሌለ ሁሉም ሰው መጀመሪያ ጃሃንም ገብቶ ነው ወደ ተቀጥቶ ነው የሚገባው ማለት ነው? እንደዛ አይደለም። ፐርፌክት ሰው ያያል እንጂ እንትኑ አዳም ተ ካላዳመጥ ከአዲስ ነገር አታገኝም፣ እስልምና ላይ ማለት ነው። እስልምና ላይ መረዳት ከፈለ ከረጋ ብለ እኔ እኛ የምናምንበትን ነገር እንነግራለን። ቤልዬ ምንድን ነው እኛ የምናምነው መሰለ አላህ በቁርአን ውስጥ የነገረ ነገር ጥያቄው ላጥራለህ። ቆይ ይቅርታ፣ ጥያቄው ላጥራለህ፣ አንዴ ላጥራለህ። ጥያቄው ምን መሰለ? ለምሳሌ አንድ ሰው ተቀጥቶ ከዛ በኋላ ይገባል አልከኝ። ስለዚህ የሰው ልጅ ፍጹም ስለሌለ ሁሉም ሰው ይቀጣና ይገባል ማለት ነው። ኧረ ዝም ብላ አታወራ፣ ከራስ ጋር አታወራ። ራስ ጠይቀ ራስ ነው፣ ሰርኩሌት ነው። ራስ ሰርኩሌት እያደረክ ያለው ራስ ትጠይቃለ፣ ራስ ታብራራለ። እንዴት ነው መደማመጥ የሚቻለው? እራሱ ኢስላም አስተምሮት ምንድነው መሰላችሁ ሽርክ ሰው አንድ ሰው እስካላሻረከ ድረስ ጀነት ነው የሚገባው ሙስሊም ከሆነ ነገር ግን ከሽርክ ወዲያ ያሉት ወንጀሎች አላህ እንደሚሻው ይቀጣል ቀጥቶም ምሕረትን አድርጎ ይመልሳል ወደ ጀነት ያስገባቸዋል ሰዎች ንስሓ መግባት የሚባል ነገር አላቸው ተውባ መተውበት አለባቸው በሜጀር ስራዎቹ ላይ ለምሳሌ እንደነዝሙት እንደነስርቆት እንደነ ውሸት የመሳሰሉ ነገሮች ለሚሰሯቸው ስራዎች ሰዎች አጥያታቸውን ይቅርታ አላህ መጠየቅ አለባቸው እነዛን ነገሮች ካላደረጉ ወደፊት ይቀጣሉ። ለማይነር ለሆኑ አጢያቶች ደግሞ ግን የቅያማ ቀን የፍርድ ቀን ላይ ምን አለ ሚዛን የሚባል ነገር አለ። መልካም ስራና ክፉ ስራ ይመዘንና መጥፎ ስራውን መልካም ስራውን በመጥፎ ስራው ላይ ይታበስለታል። የአጢያ ስሬት ይደረግለታል። ለምሳሌ ረመዳንን የጾመ ሰው ከሻዋል ጋር አብሮ የጾመ ሰው አመቱን ሙሉ የሰራው ወንጀል ይታጠብለታል ይላል። ለምሳሌ ያ ማይነር ማይነር ሲኖች ናቸው እንደዛ እንደገና ደግሞ ጁማን አቴንድ ያደረገ ሰው ሳምንቱ ሙሉ የሰራው ኃጢአት ይሰረይለታል ይላል። ያ ማለት ማይነሮችና ማይነር ሲን ናቸው። ሜጀር ሲን ግን ለሆኑት ነገሮች እንደዚህ፣ አበይት ለሆኑ ኃጢአቶች ግን ንስሓ መግባት አንድ ሰው መቻል አለበት ለሰራው ነገር። ለዛ ነው እያንዳንዱ ሰው የት ነው የሚገባው ሲባል፣ ሙስሊሙ በአጠቃላይ የሚገባው ጀነት ነው የሚገባው። ምንም ኢንሻላህ ነው የሚለው። አዝ ኢንዲቪጅዋል ግን ስለ መንገዱ ነው የምናወራው። የጠየከኝ ስለ መንገዱ ነው። መንገድና መንገደኛ ይለያያል። ራሱ መንገዱ የኢስላም መንገድ ዋስትና አለ ወይ ካልከኝ፣ አዎ ዋስትና አለው። ተስፋ አለው ወይ ካልከኝ፣ አለው። ዘበትና ፍዳ አለው ወይ የለውም? እሱ ለካፊሮች ነው የሚሰራው እንጂ ለሙስሊም አይሰራም። ነገር ግን ያ መንገደኛው ግን ምን ይጠበቅበታል? እስከ መጨረሻው ድረስ መጽናት ይጠበቅበታል። መሀል ላይ ምን አለ? በኛ ትምህርት ባክስ ላይድ የሚባል አለ። የኛ ሳሊቬሽናችንም ሲነርጊያ ነው ሞኖርጊያ አይደለም። ሞኖርጊያ ብሎ የሚያምኑት ካልቪኒዝም ብቻ ነው። እንደዛ ብሎ የሚያምኑት ካልቪኒዝም ምንድነው የሚያምኑት? በቃ የሚያጸናውም እስከ መጨረሻው ድረስ ራሱ ነው። ዋን ሴቭድ ኦልዌይስ ሴቭድ፣ አንድ ጊዜ የዳነ ሰው ድኗል። በቃ እስከ መጨረሻው ድረስ ፈጣሪ ነው የሚያጸናው፣ አለመካድ አይችልም ምናም የሚል ትምህርት ያለው ካልቪኒዝም ነው እንጂ እንደዚህ አይነት እንትን ትምህርት የለም። የእኛ እንትናችን ሞኖርጊያ ሳይሆን ሲነርጊያ ነው ሳልቬሽናችን። ከኛ የሚጠበቅ ነገር አለ፣ ጽናት የሚባል ነገር፣ ስቴድፋስትነስ የሚባል ነገር አለ። እና ይህን ይመስላል።